የኢፌዴሪ መከላከያ ሠራዊት የኢትዮ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። የላቀ የሚዲያ ሙያተኞችን በመገንባት በሰራዊቱ ላይ የሚነዙ ሀሰተኛ መረጃዎችን መቀልበስ ያስፈልጋል ሲሉ የመከላከያ ስነ ልቦና ግንባታ ዋና ዳይሬክትሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ገልጸዋል። ለመከላከያ ሰራዊት የስነ ልቦና ግንባታና ለሚዲያ ሙያተኞች እየተሰጠ ባለው ስልጠና ላይ የተገኙት የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክትሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ስልጠናው የተሻለ ልምድና የካበተ እውቀት ባላቸው ሙያተ ች በመሰጠቱ ሰልጣኞች የላቀ አቅም እንዲይዙ የሚያስችል ስለመሆኑም ነው የተናገሩት። የላቀ የሚዲያ ሙያተኞችን በመገንባት በሰራዊቱ ላይ የሚነዙ ሀሰተኛ መረጃዎችን መቀልበስ ያስፈልጋል ያሉት ሜጀር ጀነራል እንዳልካቸው ወልደ ኪዳን የመከላከያ ሚዲያን በእውቀት በክህሎትና በቴክኖሎጂ ይበልጥ ለማደራጀት በትኩረት እየተሰራ ስለመሆኑም ነው የጠቆሙት። በህዝብ ግንኙነትና በስነ ተግባቦት ዙሪያ ያተኮረ ስልጠና የሰጡት በኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ህዝባዊ መድረክ ዝግጅት መሪ ስራ አስፈጻሚ አቶ አብርሃም በእውቀት ዓለም አቀፋዊና አሁናዊ ትንተናን በውል በመረዳት በማህበራዊ ሚዲያ የሚለቀቁ ሀሰተኛ መረጃዎችን መመልከትና መከላከል የሚያስችል ጥልቅ የሚዲያ እውቀት ያለው ሙያተኛ መገንባት ያስፈልጋልን ብለዋል። ሰልጣኞች በበኩላቸው የላቀ የሚዲያ እውቀት በመጨበጥ በሰራዊቱ ላይ የሚነዙ ሀሰተኛ መረጃዎችን መቀልበስ እንደሚያስፈልግም ተናግረዋል። በሚወስዱት ስልጠናም ሀሰተኛ ፕሮፓጋንዳዎችን አስቀድሞ በመከላከል እውነተኛና ታማኝነት ያለው መረጃ በመስጠት በሰራዊቱ ሁለንተናዊ የገጽታ ግንባታ ዙሪያ በትኩረት እንደሚሰሩም ሀሳባቸውን ሰጥተዋል። የቼክ ሪፐብሊክ አምባሳደር ሚሮሰላቭ ኮስክ ከመቻል ስፖርት ክለብ ጋር በጋራ ለመስራት ተስማሙ። የቼክ ሪፐብሊክ አምባሳደር ሚሮሰላቭ ኮስክ ከመቻል ስፖርት ክለብ ጋር በሁሉም የስፖርት አይነቶች በጋራ ለመስራት ነው የተስማሙት። በስምምነቱ ላይ ተገኝተው ለአምባሳደሩ አቀባበል ያደረጉት በመከላከያ ሰራዊት ስነ ልቦና ግንባታ የግንባታ ሰነዶች ዝግጅት ና ስልጠና ስራዎች ዳይሬክተር ብርጋዴር ጀነራል አስፋው ማመጫ፣ የመቻል ስፖርት ክለብ የስራ አመራር ቦርድ ሰብሳቢ ዶክተር ሰይፈ ጌታሁንና የክለቡ ከፍተኛ አመራሮች ናቸው። ለአምባሳደር ሚሮስላቭ የመቻል ስፖርት ክለብን ታሪክና ለሀገራችን ስፖርት ያበረከተውን አስተዋጽኦ፣ በየጊዜው የነበረውን የስም ስያሜ በተመለከተ በስፋት ማብራሪያ ተደርጎላቸዋል። የመቻል ስፖርት ክለብ ሙዚየምንና ዘመናዊ ጂምናዚየምንም አምባሳደሩ ጎብኝተዋል። ከመቻል ስፖርት ክለብ ጋር በጋራ ለመስራት በመስማማታችን ደስተኛ ነን ያሉት አምባሳደር ሚሮስላቭ ኮስክ በቼክ ሪፐብሊክ እንደዚህ የተደራጀ ወታደራዊ ስፖርት ክለብ ያለ ለመሆኑን ጠቁመው በቀጣይ አብረን የምንሰራበትን ሁኔታ እናመቻቻለን ሲሉም ነው የተናገሩት። አምባሳደሩ ከመቻል ስፖርት ክለብ ጋር ሙያተኞችንም ጨምሮ ወደ ሀገራቸው በመጋበዝ የልምድ ልውውጥ ማድረግ እንፈልጋለን ሲሉም በዕለቱ ተናግረዋል። ብርጋዴር ጀነራል አስፋው ማመጫ በበኩላቸው የመቻል ስፖርት ክለብን እንዲጎበኙ የተፈለገበት ዓላማ በቀጣይ በሁሉም የስፖርት አይነቶች በትብብር ለመስራት ልምድን ለመቅሰም ያለመ መሆኑንም አስታውቀዋል። ጀነራል መኮንኑ ከዚህ በፊት የፖርቱጋል አምባሳደር የአርሜኒያ አምባሳደር እንዲሁም የጣሊያን ወታደራዊ አታሼ መተው መጎብኘታቸውን አውስተው ይህም ክለቡ ያለውን ታሪክ በዓለም አቀፍ ደረጃ ለማስተዋወቅ ያግዛልን ብለዋል። አምባሳደር ሚሮስላቭ ኮስክ የመከላከያ ሰራዊት ኪነ ጥበባት ዳይሬክቶሬትን ሙዚየም የሙዚቃ መማሪያ ክፍሎችንና የሙዚቃ መሳሪያዎችንም ጎብኝተዋል። የኢትዮ ጅቡቲን መስመር አደጋ ላይ ለመጣል ሲንቀሳቀስ የነበረው የሸኔ ቡድን በጉና ክፍለ ጦር ተደመሰሰ። በደቡብ እዝ የተወርዋሪው ኮከብ ኮር ጉና ክፍለ ጦር በሚያደርገው ስምሪት በምስራቅ ሸዋ ዞን ቦሰት ወረዳ በቦሰት ተራራ ዋሻ መሽጎ የኢትዮ ጅቡቲን መንገድ በማስተጓጎል እንዲሁም ሾፌሮችንና ተጓዦችን በማገት በዘረፋ ተጠምዶ የነበረውን አሸባሪው ሸኔን በማሳደድ መምታት መቻሉን የክፍለ ጦሩ አዛዥ ሌትናል ኮሎኔል ሳሊወን ክብረ ሀሰን ገልጸዋል። የዞኑ አስተዳደር አባቡ ዋቆ በበኩላቸው ጉና ክፍለ ጦር እያደረገ ያለውን የጀግንነት ተግባር አድንቀው በተለይ በቦሰት ወረዳ ጠላት እንደ ቤዝ አድርጎ በየዋሻው እየመሸገ የወረዳውን ሕዝብ እያሰቃየ የነበረ መሆኑን ተናግረው በዚህ ቡድን ላይ ጉና ክፍለ ጦር አስፈላጊውን እርምጃ በመውሰድ ሰላም ማረጋገጥ ተችሏልም ብለዋል። የቦሰት ወረዳ አስተዳዳሪ አቶ ጉተማ ቢፍቱ በበኩላቸው ሸኔ በወረዳው በርካታ ሰዎችን ሲያሰቃይ፣ ሲዘርፍና ሲገድል እንደነበር ተናግረው አሁን ላይ ስራ ሠራዊቱ በመደምሰስ ፈጣን እርምጃ መውሰዱንና በቀጠናው ሰላም መስፈኑን ነው የገለጹት። ክፍለ ጦሩ በወሰደው እርምጃ ዲሽቃ፣ አርቢጂ፣ ስናይፐር እንዲሁም ክላሽ በቁጥጥር ስር እየዋለ ሲሆን በርካታ የሸኔ ኃይል እጅ ሰጥተዋል። ጥቂት የማይባሉ የቡድኑ አባላት ደግሞ ተማርከዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሆንላችሁ።